አሰላሙ አሌይኩም በረህማቱላይ አበረካቱ ውዲና የተከበራችሁ የዚድ ፋሚሊ ቤተሰቡ እንዴት ናችው? ሰላም ናቸው። ከኔጋ ሁሉ ሰላም አልሐምዱልላ። ከእናንተ ጋ እንዴት ነው? ከኛጋ ሁሉ ሰላም ነው አልሐምዱልላ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝላችኋሉ ሁድ ጓደኞች። ዛሬ ደግሞ ያው እንግዲህ ሙቀጫ የለኝ ማለት ቀረ ማለት ነው። ሶስት ሊትር እንደዚህ እያገለገለ ነው ያው፣ መንደር እንዲያልጨቀጨቅ ማለት ነው እና የናቴን በርበሬ እየጨቀጨኩኝ ነው ያለሁት። አሁን እላችኋለሁ ውድ ጓደኞቼ፣ ማንኛውም ነገር የእኔ ስላችሁ ሲስተም ፈለገ ማለትና ሙቀጫ የለኝም ማለት ቀርቶ ያው ሰስ ሌትሩን ጉምድ ያርጌ ብቻ። እንዴት አድርጎ እንደሚጨቀጭቀው ልነገራቸው አልችልም። ከሆዲ ዘነዘናው እናያረኩት ብቻ መሻለ ተበረከ ረህማን። በጣም ነው እንትን የሚለው ማለት ነው። እና በሀበሽ በሀበሽ ነበረ እንትን እያልን የምንጨቀጭቀው ሀበሹ በርበሬውን የሆነ እንትን ይለዋል ያዲክ መዋል ማለት ነው። እና አሁን ላይ ዝንብዬ በውሃ እየጨቀጨኩን ነው። አብሹን ዝንብዬ ቆላ ቆላ አድርጌ ለጨምረው ማለት ነው። እኔ በርበሬው ዘንድሮ ደግሞ በጣም በርበሬ ጨምሯል አላቸው አይታቸው ነው ባፒን እንዴት እንደሚል እና አላቸው እና ያው የሚገርማችሁ ነገር በጣም በብዙ በብዙ ነው የሚጨቀጨቀው ማለት ነው። የጨቀጨኩ እየጨመርኩበት እየጨቀጨኩ እየጨመርኩበት እየመታሁት በጣም ከሙቀጫው በላይ ራሱ ይሄ ነው የሚያፈጥነው ማለት ነው። አምስት ኪሎ በርበሬ ነው። ያው ቪዲዮ ራቅ ያለ ስለሆነ ትንሽ መስላችኋል እንጂ አምስት ኪሎ በርበሬ ነው። እናትን ሞች ላይክ ሸር ሰብስክራይብ ያደርግላችኋል። የእናት በርበሬ እየጨቀጨቁ ነው።

እና ባቢያው አላሰራ ማለ እየተጨቃጨቀ አሁን ላይ አዘልኩት እላችኋለሁ፣ ወድ ጓደኞቼ አዘልኩት። እና ው አዝየው ተጨቀጨቅ እንዴት እንዴት እንዴ ብለህ ራሱ እንዲወዝ ወዝ ይላል ማለት ነው። እና ሁላችሁም ለሀገራችን ያብቃችሁ፣ እላችኋለሁኝ በሰብስክራይብ እና በላይክ አምበሽ ብሹኝ እላችኋለሁ። ምክንያቱም በእርግጥ ጥሩ ነገር እያቀረብን አይደለም፣ ግን ይኸውም እራሱ ብቻ በጣም ው ቪዲዮ ቀርጻለሁ ስትሉ ትንሽ ዩቱብ የሚሰራ ሰው ነው የሚያውቀው በጣም ይከብዳል። እና ደግሞ እናንተም ደግሞ ያው እያበዛንባችሁ አይደለም፣ ቪዲዮ ትንሽ ትንሽ ነው። ተመልከቱልን እላችኋለሁኝ እንሻላ። ያው ትል ጥሩ ነገር እናቀርባለን ትልቅ ነገር እናቀርባለን ብዬ ተስፋ አለኝ እላቸዋለሁ። መቼም ሰው ሊሆነው ተስፋ አይቆረጥም ማለት ነው እና እንደምታውት እንደዚህ አድርጌ ጨቀጨኩት። ያው ግን አሁን ወቅቱ እየመሸ ነው። ባቢ የሚያቸው ቸግሮ ታዝሏል። ጭቅጨቀው ግን ማሻላ የሚያምር ነው ማለት ነው። ምክንያቱም ሶስት ሊትርም ቢሆን እንደኛ ስራ ያፈጥናቸው አልበተኛ ሙቀጫ የሌ ብሎ ሰው ቤት ተመሄድ ይሻላል። ዘነዘና መቸም ያው ለቡና ብለን መግዛታችን ስለማይቀር የብረቷ ሙቀጫና የብረቷ ይቺ ዘነዘኗ በጣም ነው የምታገለግለው። ቅመም ብወጡ ተልባ ነገር ማንሰሻ ነገር ምናምን ብትወቃቀጡ በጣም ይመቻል። ያው የኛ ሰፈር መብራት ስላልገባንብን ነው እንጂ አብዛኛውን በመብራት መጠቀም ይቻላል። ግን መብራት በሌለ ሰዓት እንደዚህ ለምኑ ለምኑ ይው አጨቃጨቁ የሚያምርዬ ነው ማለት ነው። ወጡ ጨለም ያለ ሆኖ ነው እንጂ በጣም ነው የሚያምረው። እንደዚህ ዲቅቅ ቀርጎታል ማለት ነው እና ሚያምር እያድርጎ ነው የጨቀጨቀው፣ እላችኋለሁ። እኛው መንደር ተመሀጅ ምርጥ ነው ሀታ ለቆሎ ገብስ ቆሎ ቆልቶ ለመጨቅጨቅ በጣም ምርጥ ነው ማለት ነው እና ቪዲዮ እያበዛን አይደለም፣ እዩልን። እላችኋለሁ ኔ ውዶች በያላችሁበት ሰላማችሁ ይብዛ፣ ሁላችሁም እላችኋለሁ። ይህን መሰለ ነው። አሰላሙ አሊኩም ወረመቱላ ወበረካቱ።